እና ቅንም ሲፈታ አንተ ውሸት ብታዋሸኝ ገደል ነው የምገባው ለማለት ነው። በትክክል ተመልሷል። እቺ ኮሰረቴ፣ ኮሰረት አትበለኝ። የሰሩ እጆች ናቸው መጉረስ ያለባቸው። ይጣፍጣል፣ ሰኒ ድሽ ይባረክ። ራስን ማሞገስ አይፈቀድምሽ። ኧረ እባክህ ማን ያለው? ኮሰረቴና ክብሮም ደስ በሚል መንገድ ላይ ይገኛሉ። እንዲሁም እህቷ መታ እንዳት መጠበቅባት በጣም ያስፈራል። እና እህቷ በጣም በወንድ ልጅ ልቧ ስለተሰበረ ተፋታ፣ ሰው ሀገር፣ አረብ ሀገር ጥረት እስከመሄድ ያበቃት ወንድ ልጅ ነው። እና በነገራችን ላይ ሁሉንም ወንዶች ጎል ናቸው ማለታችን አይደለም። ጓደኝነት እንዳነዝህ ደግሞ ጽና። እንግዲህ ታቃት አላችሁ ማለት ነው። እንደ አዳይ አይነት ጓደኛ በጣም ደስ የሚል ሚስጥራኖች ጓደኛዎች፣ ጸንቶ የሚኖሩ በጓደኝነታቸውና አሁን ላይ መልካም ሰው በጠፋበት ጊዜ እውነት ለመናገር እነሱን ሳይ አምላኪን መልካም ጓደኛ ስጠይቅላለሁ የሴት ጓደኛ ማለት ነው ነው። በጣም ነው የሚያስቀኑት፣ ደስ ይላሉ። እና ኮሰረቴ ደግሞ ከክብሮን ጋር አዲስ ፍቅር ውስጥ ገብተዋል ማለት ነው። እንግዲህ ደስ በሚለው ሁኔታ በስተመጨረሻ እጅ ሰታለች፣ ወንድ ልጅ አልቀርበም ብላ ቀይ እጇ ለግራ እጇ ቀለበት ያሰረ ነውና ይህን እስከማድረግ ድረስ ለምንድነው ቀለበት ያረሹ ስትባሉ ያለችው ቀለበት ፍቅረኛ ላት አገታለች እንድሉ ቀለበት አድርጌ ያለው በእህቴ ምክንያት ሁሉንም ወንዶች ጣላቸዋለሁ፣ በማለት በራሷን በራሷ ቀለበት ፕሮሚስ አድርጋለች። እና ፕሮምስ ያደረገችበት ምክንያት አንድና አንድ የእህቷ ምክንያት ነው። እህቷ ስለነበረችበት መንገድ ስላጫወተቻት ወንድ ጊዜ እንዲቀርባትም እንዲጠጋትም አትፈልግም ማለት ነው እና በዛ ምክንያት ነው ኮሰረት ላይ አሁን ላይ ክብሮም በጣም ትወዷዋለች። ክብሮም እሷን ይወዳታል። ክብሮም ደግሞ በተለይ ደግሞ ለሴ ልጅ ያለው ክብር በጣም ደስ ይላል። በጣም የሚያጓጓ ፍቅር ነው። ፍቅራችሁን ያዘልቅላችሁ ማለት እንፈልጋለን። ማለት ነው ኮሰረቴ የወደደችውም ልትልቀው የፈለገችው አንድና አንድ እንግዲህ ቤት ውስጥ ያለችው ናት ደውላ ሆቴል ነይ ፏ ብለሽ ምናምን ብላ ቴክስት ጽፋላት በዛ ምክንያት ነው የተጣሉት ማለት ነው። ሌሊ ነው ሌሊ ከእሷ ጋር ማለት ነው። እሷ ናት ልታጣላቸውና ልትለያያቸው የምትፈልገው አሁን ላይ ደግሞ የጽናት ድራማ ህይወት ላይ እየበጠበጠ ያለው ማን ነው? ሁላችሁም በምታውቋት በትንኮል ነው ለመናገር የኪራ ፍቅረኛ ሆነ የምትገኘዋ ቤቲ ማለት ነው። በሷ ነው ክብሮንም በምወዳት በፍቅረኛው እንደዚህ በአንቺ ፍቅር ወርቃለሁ ብያለቀና ስብ ያለውቅም እያለ በጣም ደስ የሚል ውይይት የፍቅር ሰዓታቸውን እያጣጣሙ የሚገኙት አሁን እህቱ እህቴ ብትመጣስ እህቴ ካንተ ጋር እንዳለው ጠረት ጠረች መሰለኝ ማለት እንትን ብሏል ማለት ነው ይህስ ስ ምን አስቦ ነው ትላላችሁ ሊናን ከዛ ቤት እና ማስወጣት አለብኝ እኔ እንደጀመርኩት እኔ የጀመርኩትን ጦስ እኔው እንዳመጣሁ እኔ ላስወጣ ስለዚህ እሷ ከዛ ቤት መውጣት አለባት ብሎ አንድ ቤት ለብቻዋ ሊከራይላት ቤት እየፈለገ ይገኛል ማለት ነው በጣም ጭንቅላቱ ርቆ ሀሳቢ ልጅ ነው አስተዋይ ልጅ ነው የውህቱንም እናቱንም አባቱንም በመኪና አደጋ ቢጨርሳቸውን እግዚአብሔር ያለው ይሆናል እንጂ እሱ ያለው አይደለም ይሆናል ብሎ አይደለም ደግሞ መኪና ሲያሽከረከር ቤተሰቡን ስለጨረሰ ሴት ይጸጸታል ማለት ነው። ጸጸት አለበት። እኔ እኮ ገደ ነብሰ ገዳኝ የቤተሰቦች የገደልኩኝ ብሎ ይጸጸታል ልጁ እና ይህን የሆኑበት ደግሞ ምክንያት አንድና እንደ እንግዲህ ፈጣሪ የጻፈላቸው እድሜ ነው። ይህንንም እያሳዩ ነው ያሉ። ለእኛ ምንድነው ትልቅ ትምህርት ነው ማለት ነው። ከዚህ ብዙ ልንማርበት ይገባል። ጽናትም ከነ ስሟ ጽናት ትዕግስትም ያከል እንዳላት ትዕግስትም እንደሚያልቅ ነው። አሁን ላይ ጽናት ድራማ ላይ የተከታተልኩት ካለሁት ድራማ ውስጥ ፍቅርም ሲበዛ እንዳይፈርስ ብለሽ ስትፈሪ ራስን ማጣት አለ። ከፍቅር ይልቅ ራስን ማጣት አለ። አሁን ላይ ጽናትን ሲያት ራሷን እያጣች ነው። ጽናት መጀመሪያ ላይ በፈጠራዋ ብቻ የምትተማመን በጣም ትጉህ ሴት ነበረች እና፣ አሁን ላይ ግን ወደ ተንኮል እስከ መሄድ ድረስ ተንኮል ውስጥ ነው ያለችው። በእግዚአብሔር ትመካለች። በቃ እግዚአብሔር የሆነ ነገር አንተ እንደዛ አርግልኝ አንተ ከህሌን ያስወጣልኝ ብላ ጸሎት የምታደርግልች። አሁን ላይ ግን ተስፋ ቆርጥ አድርጋ ሁሉንም ነገር በተንኮል በጉልበት ለማውጣት ትመኛለች። በፊት ግን ከመናገር ይል ማስተዋሉን ከመናገር ይልቅ ማዳመጡን ትልና በጣም ታስተውላል፣ የታዳመጥ ነበር። አሁን ላይ ግን ምንም ነገር ማዳመጡን ትታ ያለችው ተንኮለ መጠንሳስ ትገኛለች ማለት ነው። እንግዲህ ምን እንደሚደረግም ባናውቅ ምን እንጃ ብቻ አላውቅም። እኔ በፊት ላይ መኪና አደጋ አድርስቤ ብሎ በቆመበት ሰዓት የመጣው የቤቴ ወንድም ነው እየነበር ያሰብኩት የቤቴ ወንድም ሆኗል አልተገኘም ማለት ነው። አሁንም ምክንያቱም ስለማናቀው ማለት ነው። የማንኛቸው እንደሆነ አናውቅም። እውነት ነው መናገር ስለዚህ አሁን ላይ የተፈጠረው ነገር